ከዛሬ 36 ዓመት በፊት በሕገ መንግሥቱ መሠረት ለዚህ ስፍራ አልመጥንም፣ በሃይማኖታዊ ጉዳዮች ብዙዎቻችሁ እኔ የምለው ሳትቀበሉ እንዴት መሪ መሆን እችላለሁ? ይሉ ነበርም እምባ እየተናነቃቸው የኢራን ትልቁን ሥልጣን የያዙት አያቶላህ አሊ ሃሚኒ ዛሬ እጅ አልሰጥም ባይ ሆነዋል። ሃሚኒ ከ25 ዓመት በኋላ ከሀገራት ስም ዝርዝር ትፋቃለች ያሏት ሀገር እስራኤል እያሳደረቻቸው ነው። አልመጥንም እያሉ የጨበጡት ስልጣን ለአራት አስርት ለሚጠጋ ጊዜ የተፈናጠጡበት አያቶላህ አሊ ሃሚኒ የሰሞኑ ድብደባ ፍራቻ ውስጥ የከተታቸው ይመስላሉ። ሊተኳቸው የሚችሉ ሶስት ሰዎችንም አቅርበዋል። ውሳኔያቸው ሃሚኒ በመጨረሻ እጅ ለመስጠት መቃረባቸውን ያሳያል። የ36 ዓመት ሃይማኖታዊና ፖለቲካዊ ህይወታቸው ውስጥ ምን ይመስላል የሚለውን በዛሬው የዶት ዓለም አቀፍ ትንታኔያችን በወፍ በረር እናስቀኛቸዋለን። አብራቸውን ቆዩ የኢራኗ ማሻድ ከተማ በአውሮፓውያኑ 1989 ሚያዚያ ወር ላይ አሊ ሃሚኒ የሚባል ህፃን ተወለደባት። ህፃኑ በሃይማኖቱ ይገፋል እንጂ በመካከለኛ ምስራቅ ፖለቲካ ትልቅ ድርሻ ይኖረዋል ተብሎ አልተጠበቀም። እንደ መተርቱ በ11 አመቱ የሃይማኖት መምህር የሆነው ስነ ግጥም የሚያስደስተው ታዳጊ ለቤተሰቡ ስምንተኛ ልጅ ነው። የዘር ሐረጉ ከነቢዩ መሐመድ የሚመዘዘው ሃሚኒ ከሃይማኖቱ ባልተናነሰ ወደ ፖለቲካው ተሳበ። የወጣትነት እድሜው ምዕራብ ዘመም የነበረውን የኢራን ንጉሳዊ ስርወ መንግስት ለመጣል የተካሄደው ትግል ላይ በመሳተፍ ተጋመሰ። ትግሉ ለአመታት ስር ስቃይና ስደት ቢዳርገውም የሚተወው አልሆነም። የትግሉ ፍሬም በወጣትነት ወደ ኃላፊነት አመጣው። ኢራን እና ሃሚኒ በተሳተፉበት በትግል በአውሮፓውያኑ 1979 አዲስ መንግሥት ተመሠረተ። አያቶላህ ሩሁላህ ሆሚኒም የእስላማዊ አብዮታዊ መንግስቱ የመጀመሪያው ጠቅላይ መሪ ሆኑ። ሆሚኒ ሥልጣን ከያዙ ከአንድ ዓመት በኋላ አያቶላህ አሊ ሃሚኒን የቴሄራን የጁማ ሰላት መሪ አድርገው ሾሟቸው። የአብዮታዊ መንግስቱ የመጀመሪያው ፕሬዚደንት ሆነውም እስከ 1989 ያገለገሉ አያቶላህ ሩሁላህ ሆሚኒ በ86 ዓመታቸው ከዚህ ዓለም በሞት ከተለዩ ወዲህ የኢራን ትልቁን ሥልጣን እንደጨበጡ አሉ። የኢራን ውጭ ጉዳይም ሆነ አንገብጋቢው የኒውክሌር ጉዳይ የመጨረሻ ውሳኔ የሚሰጠው የተንጀረገገ ነጭ ጢም ባላቸው አያቶላህ አሊ ሃሚኒ ነው። ከፍተኛ ሹም ሸርም በእርሳቸው በኩል ነው የሚያልፈውም። ጠንካራውን የኢራን አብዮታዊ ዘብ እንዳሻቸው የሚዘውሩትም ሃሚኒ ናቸው። የሥልጣናቸው መጠን ፕሬዚዳንቱን የስሙላ መሪ የሚያስመስል ነው። ሃይማኖታዊ መሠረታቸው ወደ ሥልጣን ሲመጡ ወዲያውኑ መንጸባረቅ ጀምሯል። አባታቸው በኢራን ዋነኛው የእስልምና ቅርንጫፍ በሆነው የሻ እስልምና በመካከለኛ ደረጃ የነበሩ የሃይማኖት መምህር እንደነበሩ ይነገራል ይናገራል። ሃሚኒም የፋርሶች አገር ጠቅላይ መሪ ሲሆኑ የሻ እስልምና እንዲስፋፋ ጥረዋል። የአረብ ሀገር ያልሆነችው ኢራን በእስልምናው ቀዳሚ ሆና የመካከለኛው ምስራቅ ሀገራትን ታስከትል ዘንድም ታትረዋል። አብዮቱ ጠላት አድርጎ የፈረጃትን እስራኤልና አጋሯን አሜሪካ በቃላት ከማብጠልጠል የተሻገረ ስራቸውም ያለመገናኛ ብዙኃን ትኩረት እንዲስቡ አድርጓቸዋል። ለፍልስጤማውያን መብት ተቆርቋሪነታቸውም የአረብና ሙስሊሙን ዓለም ቀልብ እንዲቆጣጠሩ ምክንያት ሆኗል። ከሊባኖስ እስከ ኢራቅ ከየመን እስከ ሶርያና ከሐማስ እስከ ኢስላሚክ ጅሃድ ታጣቂ ቡድኖችን በመደገፍ ጽዮና የሚሏትን እስራኤል ለመገዳደር በብዙ ደክመዋል። እስራኤልም አልተኛችላቸውም። በአሜሪካ በኩል የኒክሌር ካርድ መዘዘችባቸውም ኢራን ዓለምን የሚያጠፋ የኒክሌር ቦምብ እየሰራች ነው በሚል በማዕቀብ እንድትሽመደመድ አጋሮቿን አስተባበረችባት። እስራኤል በሚስጥር ታካሂደዋለች ስለሚባለው የኒክሌር ልማት ትንፍሽ የማይሉ የዋሽንግተን ሹማምንት ቴራን ለሰላማዊ ግልጋሎት ትጠቀሟሉ ያለችው ኒክሌር ማጥቅ ያደረጉት አውሮፓውያኑ 2015 ስምነት ተደርሶ ኢራን የኒክሌር ልማቷ ለዓለም አቀፍ ገምጋሚዎች ክፍት ማድረግ ብትጀምርም ከሶስት ዓመት በላይ አልዘለቀም። በዲሞክራቱ ባራክ ኦባማ የሥልጣን ዘመን የተደረሰው ስምነት ቴል አቪቭን ይጎዳል ያሉት ሪፐብሊካኑ ዶናልድ ትራምፕ በ2018 ሀገራቸውን ከስምነቱ አስወጡም። ዓለም አቀፉ የአቶሚክ ኃይል ኤጀንሲ አንዴ ኢራን አቶሚክ ቦምብ ልትሰራ ተቃርባለች፣ ሌላ ጊዜም እስካሁን የኒኩሌር መሳሪያ ባለቤት አይደለችም የሚሉ መረጃዎችን ሲለቅቆይም ከ1990ዎቹ ጀምሮ የኢራንን የኒኩሌር ጣቢያዎች መደብደብ አለብን የሚል አቋም ያላቸው እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በ2024ቱ የአሜሪካ ፕሬዚዳንታዊ ምርጫ የተመኙትን የሚያሳካላቸው ተመረጠላቸው። በ2018 ሀገራቸውን ከኢራን የኒኩሌር ስምምነት ያስወጡ ትራምፕ በቴራን ላይ ጣታቸውን ቀሰሩም። እስራኤል ከሰሞኑ የኢራን የኒክሌር ጣቢያዎችን ስትደበድብ፣ የጦር መሪዎችን ስትገደል፣ ቤቱ ቦምብ አውሮፕላኖቹን ልከው ድብደባ እንዲፈጸም አዘዙ። ሃሚኒ ያሉበት እናውቃለን። አገዛዝ ማስወገድ የሚለው ቃል በፖለቲካዊ ንግግር ስህተት ቢሆንም የአሁኑ አስተዳደር ኢራን ዳግም ታላቅ ካላደረገ ለምን አይወገድም ሲሉም የኔ ታኔውን ሃሳብ ደገሙም ደገሙ። የ11 ቀኑ ውጥረት በተኩስ አቁም ረግባል ባሉ በሰዓታት ውስጥ በብስጭት እስራኤል የጦር ጀቶቿን ወደ ሀገሯ እንድትመለስ አዟል። ሁለቱም ሀገራት የሚያንሰራራ አንበሳ የሚል ስያሜ የተሰጠው ዘመቻ ግቡ መጥቷል እያሉ እየተናገሩ ነው። አንድ ወሳኝ ጉዳይ ግን ቀርቷል። ሃሚኒ የሚመሩት መንግስት ማስወገድ። ተንታኞች አሜሪካና እስራኤል ከአፍጋኒስታን እስከ ቪትናም ከሊባኖስ እስከ ጋዛና ዌስት ባንክ ገዢ መንግስታትን በኃይል ለማስወገድ ያደረጉት ሙከራ አለመሳካቱን ያውሳሉ። በ49 ዓመታቸው በእንባት አጅበው አልመጥነውም ያሉትን ስልጣን የያዙት አያቶላህ አሊ ሃሚኒም የጆትን ስጡ ጥሪ አሻፈረኝ እንዳሉ ነው። ግን ከተደበቁበት አልወጡም። ሬውተርስ ሃሚኒ የተደበቁት በትሄራን ጥብቅ ወታደራዊ ጥበቃ በሚደረግለት የምድር ውስጥ መሸሸጊያ ስፍራ ሊሆን እንደሚችል ምንጮቹን ጠቅሶ አስነብቧል። ከትሄራን በምስራቅ አቅጣጫ 90 ኪሎ ሜትር ርቃ በምትገኘው የትውልድ ከተማቸው ማሻር ተደብቀው ሊሆን እንደሚችልም ተገምቷል። ከሰሞኑ ኒውዮርክ ታይምስ ያወጣው ዘገባ ሃሚኒ በእስራኤልና አሜሪካ ጥቃት ሊገደሉ ቢችሉ የሚተኳቸውን ሶስት እጩዎች ለሃይማኖት መሪዎች ማቅረባቸውን ያሳያል። ቀጣዩ የኢራን ጠቅላይ መሪ ማን ሊሆን ይችላል? የ56 ዓመቱ የሐሚኒ ልጅ ሞጅታባ ቀዳሚው ግመት የተሰጣቸው ተተኪ ናቸው። የሐሚኒ ልጅ እስካሁን በመንግስት ስልጣን ላይ ባይሆኑም ሃይማኖታዊ መሪዎችና ባቢዮታዊ ዘቡ ክብር የሚሰጣቸው ናቸው። የውጭ ጫናን ለመቀነስና የአገር ውስጥ ተቃውሞችን ለማብረድ እንደ ሞጅታባ ያሉ መሪዎች ያስፈልጋሉ የሚሉ ተንታኞች። ይሁን እንጂ ሃሚኒ ልጃቸውን ተተኪ ማድረጋቸው አደጋም ይኖረዋል ባይ ናቸው። የአያቶላህ ሩህላ ሆሚኒ የልጅ ልጅ ሐሰን ሆሚኒ የሃሚኒ ልጅ ዋነኛ ተቀናቃኝ ይሆናሉ ተብሏል። ማህበራዊና ፖለቲካዊ ገደቦች መላላት አለባቸው የሚሉትና የለውጥ ኃይሎችን ሐሳብ የሚያራምዱት ሐሰን ሆሚኒ የኢራን ኢኮኖሚ ከተነቃቃ ከፍተኛ ነውጥ ይፈጠራል ሲሉ በተደጋጋሚ ሲያሳስቡ ተደምጠዋል። የኢራን ጠቅላይ መሪ ለመሆን በሻያ እምነት የአያቶላህ ደረጃ ላይ መድረስ ይጠበቃል። የስድስት ልጆች አባት የሆኑት አያቶላህ አሊ ሃሚኒ አሁን ከእስራኤልና አሜሪካ ባሻገር ካንሰርን እየተዋግኑ ይላል የኒውዮርክ ታይምስ ዘገባም ወቅታዊ ጫና የእድሜያቸው መግፋትና ህመሙ ለ36 ዓመታት የያዙ ያዙትን ትልቅ ስልጣን እንዲለቁ ያደርጋቸዋል። ሃሚኒን የሚተኩት መሪስ ቴህራንን ወዴት አቅጣጫ ይወስዳሉ የሚለውም እያነጋገረ ነው።